ቀን ይፈጃል። ከዛ ከአደን ደግሞ ገና አዲስ ፕሮሰስ ነው የሚጀምረው። ምናምን መሽ እንዳይመጣ አላቅ። ስለዚህ የምትመጣበትን ቀን በግልጽ ተናገር እና በዚህ ቀን እመጣለሁ እውነሽም ከሆነ በዚህ ቀን ጠብቂ በለኝ። እኔ ላንተ ሰርፕራይዝም ስላለኝ ልጆችህንም ይዤ ምናምን እንገናኛለን ማለት ነው። ከዛ ከፈለክ ከልጆች ጋ ወደ ቤት ትሄዳለክ፣ ካልፈለክ ደግሞ እዛው

ልብሱ እንዳታመጣው ነው የምለው፣ እኔ ሌላ ምንም አልልም። ልብሱ እንዳታመጣው። በተረፈ እንግዲህ እያያችሁት ነው፣ ልበር ነው ብሏል ማለት ነው። ግን እኔ ሲመስለኝ ሲመስለኝ ፌክ ነው የሁሉ ነገር በቃ ማለት ውሸቱን ነው ብዬ ነው የማስበው ማለት ነው። ልብሱን ቢገዛ ኑሮ እስካሁን እንግዲህ ልብስ አሳየ እንጂ እንደዚህ ልብስ ይገዛ ይመስለኝ። እና ልብስማ አልገዛምም አይመጣም። አሁን በቃ እዚህ ጋ ወይኔ፣ እዛንትን ውስጥ ጉድ ጉድ ጉድ ማለት አሁን ነው። ንግስት ሱመያ ነገር አመጣለች። ንግስት ሱመያ እንግዲህ ሰይድን እየተጠራጠረችው ትገኛለች ማለት ነው። ምክንያቱም ሰይድ እንግዲህ ትናንት ደስታ እየዘለለ እንግዲህ ልብሶችን ሲገዛ የተለያዩ ነገሮችን ለልጆች ስጦታ እንዲሁም ደግሞ ለንግስት ሱመያ ስጦታ እንግዲህ ሱቅ ውስጥ ገብቶ ያው እንግዲህ ብር ካሽ ሲሰጥ አላየንም፣ እውነት ለመናገር ነገር ግን እንግዲህ ልብሶችን እያነሳሳ ሳያሳየን ነበረ ማለት ነው። እየሄድኩ ነው ብሎም እንግዲህ አሳይቶናል። እዚያም ሆኖ እየቀረጸ አሳይቶናል። ይህ ነገር ንግስት ሱመያን አላስተማመናትም። ያም ሆኖ ግን እንግዲህ የሚመጣበትን ቀን ያሳውቀኝና ኤርፖርት ላይ በራሴ ሰርፕራይዝ እንዳደርገው የራሴ ሰርፕራይዝም ስላለኝ አዘጋጅቼ ተዘጋጅቼ መጠበቅ እፈልጋለሁ እና ቀኑን ሰዓቱን፣ ሁሉን ነገር ያሳውቀኝ ስትል እንግዲህ መጣለች ማለት ነው። ንግስት ሱመያ ወይኔ በላቸው ማለት አሁን ነው ማለት ነው። ሰላም ሰላም ለእናንተ ይሆን ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ቤተሰብ ላይክ ሸር ሰብስክራይብ እያደረጋችሁ አበረታቶኝ ሰብስክራይብ አድርጉ። ምንድነው ምንድን ነው እናንተ ተው፣ አይከፍልበትም። የምሬ ነው ሰው ሰብስክራይብ ማድረጋችሁን አትርሱ፣ እንዲሁም ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ስለ ንግስቷም ሆነ ስለ ሰኢድ እንዲሁም ሌላም እንግዲህ ስለ ራሴም በራሴም ዙሪያ አስተያየት ያላችሁ ኮሜንት ሴክሽን ላይ በኮሜንት ነገሩኝ፣ አሳውቁኝ፣ እንዲሁም ኮሜንት ላይ አስቀምጡልኝ እያልኩኝ ማለት ነው። ንግስት ሱመያ እንግዲህ ዛሬ ባልጠበቅኩት መንገድ መጣለች ማለት ነው፣ ባልጠበቅኩት መንገድ። ኦኬ፣ ኤርፖርት ላይ ማግኘት ከፈለገች ኤርፖርት ላይ እሱን መቀበል ከፈለገች እንግዲህ እውነት ነው ቀኑን፣ ጊዜውን፣ ሰዓቱን ሊያሳውቃት ይገባል። ኦኬ፣ ይህን ነገር እደግፋለሁ። ነገር ግን ደግሞ ንግስት ሱመያ በሰኢድ አልተማመነችበት። ያልተማመነችበት ስለምንድን ነው ማለት እመጣለው ብሎ ስሄደ ልብስ የሚገዛበት ቦታ አሳየን እንጂ ልብስ አልገዛም። የገዛም አይመስለኝም። ምክንያቱም ቤት ከሄደ በኋላ ልብስ ገዛው ብሎ ወደ ቤት ወይም ወደ እነሱ የድሮ ቤታቸው የመን ላይ የነበሩበት ቤት ሂዶ እንግዲህ ፎቶዎችን ሲያሳይ ምናምን ልብስም እነዚህን እነዚህን ገዝቻለሁ ብሎ ያሳየው ነገር የለም ስትል ነው። ለዛ ነው ንግስት ሱመያ ሰይድን የተጠራጠረችው ማለት ነው። ቤተሰብ ማለት ምንም የተገዛ ልብስ የለም ብላ የተጠራጠረችው ማለት ነው። እናም ደግሞ እንግዲህ እመጣለሁ ብሎ ስለተነሳ፣ ከተነሳ ደግሞ እውነቱን፣ ሰዓቱን፣ ጊዜውን እንዲነግረኝ ስትል ታደምጣለች ማለት ነው። ቤተሰብ አሁን ንግስት ሱመያ መቼም ቃልሽን ታፈርሻለሽ ብዬ አላምነም እውነት ለመናገር መቼም ቃልሽን ታፈርሻለሽ አልልም። ቃልሽን ካፈራሽ ውርጅብኛ አንቺ ጋ ነው የሚወርደው። የምሬ ነው። የሆነ የዝናብ ውርጅብኛ አይታችኋል አይደለ? ስለዚህ በጣም ከባድ ነገሮች አንቺ ጋ ነው የሚመጡት ብዬ ነው የማስበው። ምክንያቱም የአንቺ ቃልሽን ካላከበርሽ ማለት ነው። ወይም እንደዚህ ብሎ ነው አውቆ ነው እንደዚህ ዋሽቶኝ ነው ምናምን ብለሽ ነገሮችን ምት ምንድን ነው የሚባለው ነገሮችን ነገሮች አለ አደለ የሆነ ዝም ብለሽ የምታለባብሽ ምናምን ከሆነ ማለት ነው። ግን ደግሞ በአንቺ አንቺ ቃል የገባሽውን ነገር በቃልሽ መገኘት አለብሽ። እንግዲህ ብዙዎች አላመኑኝም ወይስ ደግሞ ለምንድን ነው እያላመኑኝ ስትል ተደምጣለች። ወይስ ይህን ያህል አታምኑኝም ወይ ብላለች እንግዲህ ባየቻቸው ኮሜንቶችም ማለት ነው። ስለዚህ ያው እዚህ ነኝ እዚህ ነኝ እያልሽ ከዚህ በፊት ብዙ ቦታዎችም ብዙ እየቀያየርሽ በዚያ ቦታ ስላልተገኘሽ አሁን ደግሞ ልክ ናቸው ማለት ነው። ኮሜንቶችም ተሳሳቷል፣ አይደለም ልክ ናቸው። ስለዚህ አንቺ ብቻ ቃልሽን መጠበቅ አለብሽ ንግስት ሱመያ፣ በቃ አንቺ ብቻ ቃልሽን መጠበቅ አለብሽ። የዚህን ቀን ነው የምመጣ ብሎ ከነገረሽ የዚህን ቀን እመጣለሁ የዚህን ቀን ነው የምመጣ የዚህን ቀን በዚህ ሰዓት እንግዲህ ሪፖርት ላይ ይገኛለሁ ካለሽ ያንን ከነገረሽ አንቺ በቃልሽ ተገኝ። ችግር የለውም ማለት ነው በቃልሽ ተገኝተሽ ወይም ቃል በገባሽው መሰረት እንግዲህ፣ በህዝብ ፊት ነው ቃል የገባሽው። ስለዚህ ነዋ አገኛለሁ ነው ያልሺው። አይ መጦ እንኳን አንቺ ኤርፖርት ላይ ባታገኝው፣ እና እኔ በፈለግኩበት ሰዓት ስላልመጣ ወይም እኔ ባልኩበት ሰዓት ስላልመጣ ማግኘት አልቻልኩም ብለሽ ቃልሽን ብታፈርሽ እኛ ከአንቺ ራስ አንወርድም። ንግስት ሱመያ እኛ ከአንቺ ራስ አንወርድም። ምክንያቱም በቃ ነገሮችን ሁሉ ትተሽ እንዲመጣ አድርግሸዋል። እንዲመጣ ካደረግሽው በኋላ እና ደግሞ ሰላም እንፈጥራለን እና ልጆችህን ይህ ካልሽው በኋላ አንቺ ቃልሽን ካፈራሽ ምንም አይነት ስህተት ሰኢድ ጋር ሊኖርም አይችልምም ሰኢድን የምንናገረው የምንለው ነገርም የለንም በቃ ስለዚህ አንቺ ነሽ ሰላምን የፈለግሽው እርቅን የፈለግሽው ከዚህ በኋላ ይበቃል ድብብቆሽ አንጫወትም አኩኩሉ አንጫወትም ከዚህ በኋላ ብለሻል ሰው ያንን ቃልሽን ፈጽመሽ መገኘት ነው የሚጠበቅብሽ ማለት ነው ንግስት ሱመያ ስለዚህ በቃልሽ መሰረት መገኘት ብቻ ነው የሚጠበቅብሽ ሳይድም ደግሞ እሱ እንግዲህ ቃሉን ከፈረሰ መጣለው ብሎ አንችንም እንደዚህ ስላደረግሽኝ ብሎ እንግዲህ የዚያን ቀን ሰርጉን ወይም ደግሞ እንግዲህ ሀፍላውን እዚያ ሊያደርግ ከሆነ በቃ የአንቺ የራስሽን የመጨረሻና የመጨረሻ እርምጃ የመጨረሻ ውሳኔ ትወስጃለሽ ማለት ነው ወይም ታደርጊያለሽ ማለት ነው። ከዚያ በኋላ ነገር ግን ደግሞ አንቺ በቃልሽ መገኘት አለብሽ። በቃል እኔ አሁን የምፈራው ነገር ንግሱ መያ በቃልሽ ካልተገኘሽ ነው ንግስት ሱመያ በቃልሽ መገኘት አለብሽ። በቃ እርግጠኛ ነኝ ይደርስሻል፣ ቪዲዮ ታየዋለሽ። ሶ ያ በቃልሽ እንድትገኝ ነው የምፈልገው ማለት ነው። ንግስት ሱመያ በጭራሽ ይህን ቃልሽን እንዳታፈርሽ፣ ምክንያቱም የማትችው ነገር ነው የሚመጣው ማለት ነው፣ ቃልሽን ብታፈርሽ ሰኢድ ቢመጣ ማለት ነው። ግን ደግሞ በዚህ ቀን ነው የሚመጣ ተብለሽ እዚያ ቦታ ተገንተሽ እሱ ካልመጣ በቃ እኛም ወደ እሱ እንሆናለን ማለት ነው። አለቀ። እሱ ላይ ማለትም እሱ ላይ ነው የምንወርደው ማለት ነው። የምሬ ነው። ስለዚህ አንቺ ብቻ በቃልሽ ተገኝ። እንግዲህ ልብሶችን ገዛም አልገዛም፣ ምንም አለም ምንም አላለም፣ መጣለው ብሏል። በደስታ ነው ያየ ነው። እውነት ደስ ይላል። እኔ ለራሴ በጣም አብሬ ነው ሰኢድ ጋር የተደሰትኩ እውነቱን ስነግራችሁ ማለት ነው። በቃ አብሬ ነው ደስ ያለኝ እሱን ሳየው ማለት ነው። ምክንያቱም ሁሉን ነገር ረስቶ ሁሉን ነገር ትቶ ሁሉን ነገር በቃ እንግዲህ ንግስት ሱመያ ካሜራ ማኗ ማረቧናት እያለች ነው ያለችው። ያ በውስጥ አንዳንድ ነገሮች አንዳንድ መረጃዎች በእርግጥ ይደርሷታል። እዚያ ያሉ ጓደኞቿ ያለውን ነገር በእርግጥ ያደርሷታል። ፎቶም እየነሱ ይልኩላታል፣ ምናምን ምናምን ማለት ነው። ከዚያም ተነስታ ነው ንግስት ሱመያ ይህን እያለች ያለችው። ወይም ደግሞ አንዳንዴ እርግጠኛ ሆና መቶ ፐርሰንት እርግጠኛ ሆና የምትናገራቸው ነገሮች ሱመያ ከመረጃ ተነስታ ነው። ቤተሰብ ዝም ብላ አይደለም፣ ዝም ብላ አይደለም። እና እያንዳንዱን እንቅስቃሴ እየተከታተሉ እንደዚህ ሆነ ዛሬ እዚህ ነው፣ ዛሬ እዚህ ነው የሚሏት አሉ። እና ከዚያም ተነስታ ያንም ደግሞ መነሻ አድርጋ ነው ማለት ነው ንግስት ሱመያ እያንዳንዱን ነገሮች የምትናገረው ግን ደግሞ ከዚህ በኋላ ሰዎችንም ማመን ትተሽ ንግስት ሱመያ ማለት ነው ሰዎች የሚሉትን ሰዎችንም ማመን ሰዎች የሚያወሩትንም ትተሽ አንቺ ብቻ በራስሽ አቋም በራስሽ ኮንፊደንስ ከንደዚህ በፊቱ ማለት ነው ከዚህ በፊት እንደምታደርጊ ሁሉ በራስሽ መቀጠል አለብሽ፣ ወይም በራስሽ ብቻ ነው መሄድ ያለብሽ። አግኝተሽ የሚሆነውን ማየት ነው ማለት ነው። እና ቤተሰብ እንግዲህ ንግስት ሱመያ ያገኘዋለሁ አግኝቼውም ደግሞ ከፈለገ ልጆችን ይዞ ወደ ቤቱ መሄድ ይችላል፣ ከፈለገ ደግሞ እዚያው ኤርፖርት ላይ ልጆቹን ተሰናብቶ መመለስ ይችላል ስትል እንግዲህ ከበድ ያለ ውሳኔ ነው የወሰነችው። እውነት ለመናገር በጣም ደስ የሚል ውሳኔ ነው። ግን ደግሞ ይህ ነገር ሰኢድ ካልመጣም ምናልባት በነገሮች ባለመስተካከልም ሊሆን ይችላል። ወይ ደግሞ ከዚህ በፊት እንዳሾፈችኝ ልታሾፍብኝ ነው ስለዚህ እኔም ላሾፍባት ብሎ ከቀረ ነገሩ አበቃ ወይም ተጠናቀቀ በሉት። በቃ አበቃ ወይም ተጠናቀቀ ብላችሁ መደምደም ነው። በቃ ማለት ከባድ ነው፣ እውነት ለመናገር ማለት ነው ከባድ ነው። ስለዚህ እኛንም አሾፍገን ማለት ነው ሰኢድ እንደዚህ ከሆነ ስለዚህ የሰኢድን ምላሽ እንጠብቃለን። እንግዲህ ሰኢድ ምን ሊል ይችላል? ሰኢድ የሚመጣበትን ቀን ነግራት ይሆን ወይ የሚመጣበትን ቀን ሰዓት፣ እያንዳንዱ ነገር ምክንያቱም ቀጥታ ከሰና አይ፣ ምንድነው የሚባለው፣ በረራው አይሆንም ማለት ነው። ወደ አደን ይሄዳል። ከአደን ነው እንግዲህ በረራው ሊሆን የሚችለው ማለት ነው፣ ከሰና ወደ አደን ማለት ነው። ከዚያ ከአደን ነው ወደ ኢትዮጵያ የሚሳፈረው ወይ ደግሞ የሚሄደው ማለት ነው። ስለዚህ እሱ ነገ ነው ያለውና ዛሬ እንግዲህ ነገ ወይም ደግሞ አርብ ማለት ነው አይደል? ያው በሳምንት አንድ ቀን ስለሆነ በረራ ማለት ነው። ስለዚህ አርብ ካልሄደ ወይም ደግሞ አርብ ካልሆነ ምናልባት ቀጣይ አርብ ወይ ደግሞ አቆራርጦ ሊሆን ነው የሚችለው ማለት ነው። ምክንያቱም በረራ የመን ላይ በሳምንት አንድ ቀን ስለሆነ እንደሚታወቀው ማለት ነው ቤተሰብ ስለዚህ ሰኢድ ነገ አረብ ይሄድ ይሆን ወይ? ጁማን በጉጉት እንጠብቃለን ማለት ነው። ጁማ እና በቃ በጉጉት ነው የምንጠብቀው፣ እኔ ለራሴ ማለት ነው። በቃ በጉጉት ነው የምላቸው የምር፣ ምን ሊፈጠር እንደሚችል ልጆቹ እሱን ሲያዩ ምን ሊሆኑ እንደሚችሉ ገና ካሁኑ ሳስበው የሆነ እየጓጓሁ ማለት ነው ያለሁት በጉጉት ነው እየጠበቅኩ ያለሁት። በቃ ማለት የሰኢድ ፈገግታ ጀሚላ ስም ልትል ትችላለች። ምናልባት ትንሿ እንኳን ያን ያክል ምክንያቱም ሕፃን የሁለት ወር ምናምን እያለች ነው እያለች ነው የተለያዩትና ሰኢድ የተለያትና በእርግጥ እንግዲህ ዓመት ከምናምን አስቡት አልፏታል ማለት ነው ትንሿ ራሱ ጀሚላ ትንሽ ማለት ነው ያን ያክል አላድለ ስለማታውቀው ምናምን ወይ በፎቶ ቪዲዮዎች ላይ ምናምን የባባ ነው ምናምን እየተባለች አድጋ ሊሆን ይችላል ብዬ ነው ማስበው በዚያ ደረጃ ልታውቀው ትችላለች። ከዚያ በዘለለ ግን የጀሚላ እንግዲህ ናፍቆት የአባት ፍቅር አለ አደለ የአባት ናፍቆት ምናምን ንግስት ሱመያ እንዳለችው እንግዲህ ትጠይቃታለች የኔሳ አባት የሚባሉ ነገሮች ናቸው። እንግዲህ ንግስት ሱመያን አሁን ላይ እየለመንኩህ ነው ወይም እኔ እለምንሃለሁ እስክትል ድረስ ያደረሳት ማለት ነው። እና ያው እንግዲህ መልካም እድል ብለናል ማለት ነው፣ ንግስት ሱመያ መልካም እድል ማለት ነው። ስለዚህ ሰኢድ ምንም ነገር ምንም ጥፋት ከዚህ በኋላ እንደማታጠፋ እና ምንም እዚህ በኋላ አኩኩሉ ያስፈልጋቸዋል እንደ ህፃን ልጆች ብዬ አላስብም። ሰኢድም ቢሆን ንግስት ሱመያም ብትሆኝ ማለት ነው በቃ ሰላምን መፍጠር አለባችሁ። ለልጆቻችሁ ስትሉ አንድ መሆን አለባችሁ። ብዙ መንገዶችን መጣችኋል። ንግስት ሱመያ አዎ፣ አሸናፊ ነሽ። ይሄ መቼም እንመሰክረዋለን። ጀግና ነሽ። እጅ አልሰጠሽም። የኔ ነብር ማለት ነው። እጅ አልሰጠሽም። በብዙ ነገሮችም እያሸነፍሽ ነው አውቃለሁ። በብዙ ነገሮችም ወደፊት እያልሽ ነው አውቃለሁ። እና በቃ አሁንም መሸነፍ የለብሽም። አሁንም እጅ መስጠት የለብሽም። ግን እጅ ስትሰጪ መሸነፍ ያለብሽ በፍቅር ነው። ስለዚህ በፍቅር መሸነፍሽ ደግሞ ይሄ ዝቅ ማለት አይደለም። ለፍቅር ዝቅ ማለትም መታደል ነው። ለተዳር ለልጆች እናትነት እናትነት እናት የትኛውም እናት የምትከፍለው መስዋዕትነት ነው ማለት ነው። ብዙ እናቶች እንግዲህ ለልጆቻችን ልጆቻቸው ሲሉ ብዙ ነገር ሆነው ይኖራሉ። ብዙ ነገር እየሆኑም ይኖራሉ ማለት ነው። ስለዚህ ንግስት ሱመያም ያንን መስዋዕትነት ነው የምትከፊው ለልጆች ስትይ ማለት ነው። በቃ ለልጆችሽ ስትይ እና እንደምንም ታግሰሽ በሚመጣበት ቀን ወይም በሚመጣበት ጊዜ ቃልሽን ሳታጥፊ በዚያ ቦታ እንደምትገኝ በትዕግስትም ነገሮችን ስትይልስ እንኳን ባይመጣ አንቺ የዚህን ቀን እመጣለሁ እንኳን ቢልሽ በዚያን ቀን በቃልሽ ኤርፖርት ላይ ተገኝተሽ እንደምጠብቂው በጉጉት እንደምጠብቂው በሁሉም ነገር ቀርቶ ሁሉም ነገር እረስታችሁ ትታችሁ በፍቅር ተገናኝታችሁ በፍቅር አብራችሁ እንደምትኖሩ ትዳራችሁ እንደምታስቀጥሉም ተስፋ አለኝ ማለት ነው። ሰኢድም ከዚህ በኋላ በልጆቹ አይጨክንም ብዬ አስባለሁ ማለት ነው በቃ ከዚህ በኋላ የራሴን ወይ ደግሞ የራሴን ኑሮ ነው የምኖረው፣ ወይ ከሌላ ጋር ነው የምኖረው፣ ወይ ከማገባት አረብ ጋር ነው የምኖረው። ከዚህ በኋላ ምንም ነገር ቢፈጠር ወደ ልጆች አልመለስም ይላል ብዬ አላስብ ይላል ብዬ አላስብም። ወደ ልጆቹ ለመመለስ በጉጉት ነው የሚመጣ፣ ወይ ደግሞ በቃ ማለት እንዳየነው ቪዲዮ ትናንት፣ እንግዲህ ሰኢድ እንደ የለቀቀው ቪዲዮ ላይ እንዳያችሁት በቃ በደስታ ነው በጣም በደስታ በጉጉት የሆነ በቃ በአንድ ቀን ብር ብሎ እንኳን ቢሄድ ደስ የሚለው አይነት ቢሆንለት ቢሳካለት በአንድ ቀን ወዚያ መሄድ እንደሚችል ሚችል ቢሆን በቃ እንደሚያደርገው ነው ያየ ነው ማለት ነው። ከዚህ እዚያ ሲሯሯጥ አይተናል። እዚህ ጋ የንግስቷ ጥርጣሬ ደግሞ እንግዲህ ሁላችንም አላቅምን ማለት የትኛው ነው ትክክል ብዬ ለማሰብ ከብዶኛል፣ እውነቱን ስነግራችሁ። ምክንያቱም አሁን ንግስት ሱመያ ሰይድም አልገዛም። ሰይድ ልብስም አውቆ ነው አልገዛም። እርግጠኛ አልሆነችም ማለት ነው። ከዚያ በኋላም ደግሞ ልብሶቹን ስላላሳየ ቤት ውስጥ ሆኖ ፎቶዎችን ስለነበር ሲያሳየ ነበረው ምናምን ነገር በቃ ይሄን ይሄን ገዝቻለሁ ብሎ ሻንጣ ላይ ሲረትብ አላየንም ማለትም ሻንጣው ሲያስገባ ምናምን ያን አላሳየንም ነው እያለች ያለችው ማለት ነው። ስለዚህ አልተማመነችበትም በሰይድ ማለት ነው። ንግሱ ማያ በሰኢድ አልተማመነችበትም። የሆነ በቃ ውሸቱን ነው አይመጣም። የሚመጣ ከሆነ ደግሞ ያሳውቀኝ፣ ቀኑንም ይንገረኝ። ምክንያቱም እዚያ ቦታ ጠብቃለሁ ስትል እንግዲህ ነው የሰማናት ማለት ነው ንግስት ሱመያ። ሁሉም ሰላም ሁሉም አማን እንደሚሆንና በሰላም በፍቅር በአንድነት እንደ ድሯችው የድሮ ሰኢድ እና የድሮዋ ንግስት ሱመያ ማለት ነው። የእኔ ነብር ማለት ነው፣ የእኔ ጀግና በፍቅር ትዳራችሁን ልጆቻችሁን እንደምታሳድጉ ትዳራችሁንም እንደምትመሩ ተስፋ አለኝ ማለት ነው በእኔ በኩል እና በጉጉት እንጠብቃለን። ከዚያ ባለፈ ደግሞ ንግስት ሱመያ ማለት የምፈልገው ያው ይህን ቪዲዮ ንግስት ሱመያ ትሰሚዋለሽ ማለት የምፈልገው ነገሮችን አትዝጊ፣ መንገዶችን አትዝጊ አለ አይደለም፣ ወደ አላስፈላጊ ነገር አትውሰጃቸው በምንም ይሁን በምንም። እንግዲህ ና ብለሸዋል፣ ያንን መቀበል ደግሞ የእሱ ግዴታ ነው። ይመጣልም ብዬ ተስፋ አደርጋለሁ። እየቀለደም ከሆነ ደግሞ የአንቺ የመጨረሻ ውሳኔ ወይም ካልመጣ ደግሞ የአንቺ የራስሽን የመጨረሻ ውሳኔ ትወስኛለሽ ማለት ነው። ስለዚህ ቪዲዮ እንደማትሰራም ነግራናለች እዚህ ቀን እመጣለሁ የሚለውን ምላሽ እና የዚያን ቀን ስታገኘው ብቻ ነው ቪዲዮ መስራት እንደምትችል የነገረችን ማለት ነው። ንግስት ሱመያ ያን ቀን በጉጉት እንጠብቃለን ማለት ነው። ቤተሰብ እወዳችኋለሁ። የንግስት ሱመያ አድናቂዎች እንዲሁም የሰኢድ ሁላችሁም ሰላማችሁ ብዝት ይበልልኝ እያልኩኝ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አይዞች ስለምትሉኝም አመሰግናለሁ። ወዳችኋለሁ። ሰላም